አንዲት ሀገር ሰላሟ የተረጋጋና ልማቷ የተፋጠነ እንዲሆን ሰላም አስፈላጊ ነው። ለልማትና መልካም አስተዳደር መስፈን ሰላም ቀዳሚውን ድርሻ ይወስዳል። ሰላም በማረጋገጥ በኩል የጸጥታ መዋቅራ የተከየ ይምናላቸው። ይህንን ተከትሎም በአማራ ክልል ብርሸለቆ ማሰልጠኛ ኮሌጅ ለአምስት ወራ ስልጠና ሲከታተሉ የነበሩ ከ369 በላይ የሚሆኑ የፖሊስ አባላት በዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ አቀባበል ተደርጎላቸዋል። አዲሱን የፖሊስ አባ ከነባሩ ጋር በማጓሃ ክልላዊና አካባቢ ሰላም ለመጠበቅ ምክክር ለማድረግና እውቅና ለመፍጠር የተዘጋጀ ፕሮግራም የተካሄደ ሲሆን ተመራቂዎቹ ከስልጠናው ባገኙ ንድፈ ሀሳብና የተግባር እውቀት በመታገዝ ሰላምን ለማጽናት በሚደረገው ወረብርቤ በኩላቸው እንዲወጡ በመርሃ ግብሩ ጥሪ ቀርቧል። የዛሬው ፕሮግራም እንደምታዩት በክልላችን በርከት ያለ ቁጥር ያለው የመደበኛ ፖሊስ ሲያሰለጥን ለአምስት ተከታታይ ወራት ሲሰለጥነው ቆይተው አሁን ተመርቀዋል። በመሆኑም የነሱ የአቀባበል ስነ ስርዓት ፕሮግራም ነው። ፕሮግራሙ ማለት ነው እና በዚህ ፕሮግራም የመጀመሪያው እንኳን ደህና መጣችሁ ፕሮግራም ነው። ቀጥሎ በአጠቃላይ አዲሱን የፖሊስ ኃይላችን ከነባሩ ጋር የማዋሃድ ስራ ለመስራት እና አጠቃላይ ክልላዊ አገራዊ ና እንዲሁም ዞናዊ ያሉብን ሳንካዎች ያሉብን የጸጥታ ችግሮች ምንድን ናቸው፣ ከፖሊስ ምን ይጠበቃል የሚል ሀሳቦችን በጋራ ለመነጋገር የተዘጋጀ ፕሮግራም ነው። እንግዲህ ያው እንደሚታወቀው በክልላችን በብርሸለቆ ፖሊስ ማሰልጠኛ ትምህርት ቤት ነው ሰልጥነው የመጡት በርካታ ፖሊሶች ነው የሰለጠኑልን። እውነት ለመነጋገር ወደ 369 ፖሊስ አባላት ሰልጥነው መጥተዋል። በዚህ አጋጣሚ ለክልላችን መንግስት፣ ለአማራ ክልል ፖሊስ ኮሚሽንና ለዋግ ኽምራ ብሔረሰብ አስተዳደር ምክር ቤት ከፍተኛ የሆነ ምስጋና አለን። እንደ ተቋም ይህን ታሳቢ ያደረገ በጠቅላላ በብሔረሰብ አስተዳደሩ ባሉ ሰባት ወረዳዎችና ሁለት ከተማ አስተዳደሮች ባሉ 138 ቀበሌዎች ካውንቲ ፖሊሲንግን አጠቃላይ ተደራሽ እናደረጋለን ብለን እናስባለን። ከዚህ አኳያ እንደተባለው ህዝባችን የህግ የበላይነትን የሚጠብቅ ለጸጥታ መዋቅር በተለይም ደግሞ ለፖሊስ ተቋም የሚሰጠው ክብር በጣም በእጅጉ የተለየ ስለሆነ ፖሊስ እንዲመደብለት በየቀበሌው ከፍተኛ የሆነ ፍላጎት ነው ያለው ና ከዚህ አኳያ የእነዚህ ሰልጣኝ ፖሊሶች ሚና በጣም ከፍተኛ ነው የሚሆነው ማለት ነው። በአገኙ ስልጠና መሰረት በተመደው ቦታ ሁሉ ህዝብ በቅንነት ና በታማኝነት በማገልገል የሚጠበቅባቸውን አደራ ለመወጣት ዝግጁ መሆናቸውንን ተመራቂዎቹ ገልጸዋል። ያው ስልጠናውን ለትክክል ሰልጥነናል። ለቀጣይም ያለን ጽኑና ለቀጣይ አገልጋይነት እንድንሆን ነው። ስልጠናውን ጽኑ ሆነን ብርዱን ፀሐዩን ተዋተን ጽኑ ለዞናችን ታማኝና አገልጋይነታችን ለዛ ነው የሰለጠነውና የሰለጠንበት ብር ሸለቆ ይባላል። ምርጥ ስልጠና ወስደናል። እህቶችን፣ እናቶችን፣ ወንድሞችን የተከፉትቱ ማህበረሰቦችን ለመርዳትና በታማኝነት ሀገሬን፣ ህዝቤን ለማገልገል ነው በቁርጠኝነት የሰለጠንኩት። የሰለጠንበት ቦታ ብርሽረቆ ይባላል። የሰለጠንበት ወር ደግሞ አምስት ወር ነው። የሰለጠንበት በአማራ ሁኔታ ነው የሰለጠንነው ችግሮችን በመቋቋም ያሉ ቦታዎችን ያልተመቻቹ ነው። በስም የሚቻችሁ ያን በብቃት ተዋጥተን እንመትነ የተሰጠንን ተልእኮ በጥሩ ሁኔታ እየፈጸምነ፣ ሀገራችን፣ ክልላችን ከችግር ውስጥ እንዳለ ካሮንቋ ውስጥ ስላለች ያን በማሰብ ወደህና ለማምጣት ያው ቁርጠኝነት አለብን ብዬ ታማኝነትና ቁርጠኝነት ያለን ብን ፖሊሶች ነን። የተሰጠበት ስልጠና በጣም የተለየ ሁኔታ ነው ያለ በአካል ብቃትም በትምህርትም ትምህርትም በትምህርትም ከስምንት ኮርስ ያላነሰ ትምህርት ተምረናኒ በአካል ብቃትም የተለያዩ አካል ብቃቶችን የአካል ብቃት አሰልጣኞች በሚሰጡን ምክንያት የተለያየ ስልጠናዎችን ወስደው የምትናን በብቃት በብርሻለቆ ማሰልጠኛ ኮሌጅ ሰልጥነው በዋግ ኽምራ ብሔረሰብ አስተዳደር የተመደቡ 369 ተመራቂ የፖሊስ አባላት ሰቆጣ ከተማ ሲገቡ የብሔረሰብ አስተዳደሩ አመራሮችና የጸጥታ አካላት ተገኝቶ አቀባበል አድርገውላቸዋል።